በስመ አብ፣ ለክፉ ለደጉም በስማም በሉ እንኳን፣ በስማም ሳንል በስማም ብለን እኳ አልቻለም። በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ እግዚአብሔር። ልጆች እንዴት አደራችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታው ቅዱስ ስሙ የተመሰገነ ይሁን። ሶበት ሬኤዮም በርስቱ ሶበት ሬኤዮም ለጠቢባን ይመጉቱ ወከማሁ የታወሉ አብዳን እለአልቦን ልብ ወይሃድጉ ለበአይድ ብሎም ዞ ዞ ዞ እንዲህ ከመሆን እግዚአብሔር ያወጣን ያወጣን። እረ እንዲህ ያድርገን። ወደ አማርኛው እንመለሳለን። ጠቢባንን ባያቸው ጊዜ በሉ ይሞታሉ። ሰውነትሬውም ወቀማሁ የሳጉሉ አብዳን ልብ የሌላቸውም ይጠፋሉ። ወይ አድ ጉለ ባድ ብሎም ሀብታቸውን፣ ገንዘባቸውን፣ ንብረታቸውን ለማያውቁት ለባዳ ይተዋሉ። በሉ እንጂ ገንዘባቸውን ለባዳ ይተዋሉ። እሺ ይሄ መዝሙር ስንት ነበር? አርባ አርባ ስምንት ነው አ አርባ ስምንት ቁጥር አስር ልከ ዲያቆናትና ዲያቆን ቅዱስም እየጠየኩ ነው። መዝሙር አርባ ስምንት ቁጥር አስር ላይ ያለ አይነ ቃል ነው፣ ምስባክ ነው። ቅድም ተሰብኮልናል። ዛሬ የምናስበው ሰኔ ሚካኤልን ነው። ከሶስት ቀን በፊት ሐሙስ ያከበርነውን ማለት ነው። ሰኔ ሚካኤል በዚህ በሰኔ ሚካኤል ላይ እንደምታውቁት ባህራን የሚባለው ባለ ታሪክ ባህራን የሚባለው ባለ ታሪክ ወላጆቹ፣ እስቲ በሞቴ ወላጆቹ ወላጆቹ እግዚአብሔርን የሚያውቁ ለመላኩ ለቅዱስ ሚካኤል የሚጠነቀቁ ነበሩ። አያችሁ፣ ዛሬ ህፃናት በዛ ብለው ቆርበዋል። ያው አዋቂዎችን ቆርበዋል። ጥሩ ነው። ይሄ እንግዲህ ከወላጆቻችን የምናገኘው ነው። አሁን እነዚህ ህፃናት ይረከባሉ ይን እና ባህራን የሚባለው ደግ ልጅ ቅዱስ ልጅ ወለዱ። ታሪኩ ሰፊ ነው፣ ሰዓት የለም፣ እሱን አልጠርቅም። የደጎቹ ልጅ ባህራንና ደጎቹ ባሉበት ደግሞ መንደር ጎረቤት ደግሞ ባይለጸጋ አለ፣ ሀብታም አለ። ግን ድሀ የሆነ ማለት ነው። አይጣል ያድርስ ነው ወገኖቼ፣ የሀብታም ድሀ ያድርጋችሁ። አሜን፣ የሀብታም ድሀ ያድርገን እግዚአብሔር፣ የድሀ ሀብታም ግን ያድርገን አሜን፣ አሜን። የድሀ ሀብታም ጥሩ ነው፣ ሳይኖረው በጸጋ ሚነው ደስ ሳይለው እየተወጋ እየተቆነጠጠ ደስ የሚለው ማለት ነው። ደስ የሚለው ሳያገኝ ያገኝ በቃ ሙላት ያለው በቃ ማይበርደው፣ የማይከብደው፣ ማይጨንቀው በቃ ደስ የሚለው እረ ደስታ እግዚአብሔር በልባችን ያብስስ። ትልቁ ሀብት እሱ ነው። ይሄ መብላት ማጋበስ ጥሩ ነው ሲበላ መቼም ኃጢያት የሆነ ነገር ካልሆነ በስተቀር መብላቱን መጥፎ አደለም። ግን ሳይበላ ሲጠገብ ሲረካ ሳይጠጠርም እንዴት ደስ ይላል! እና ያ ባይለሰጋ እግዚአብሔር የለውም ነበር ምን የለውም ነበር እግዚአብሔር የለውም። ብር ግን አለው ወርቅ አለው እግዚአብሔር የለውም። የባህራን ወላጆች ደግሞ እንደሱ ብርና ወርቅ የላቸው። ቅዱስ ጴጥሮስ እንዳለ እኮ ነው አልብነ ወርቀ ሩረ ተንስ በስሙ ላይ ኢየሱስ ክርስቶስ ያን ህሙ የሐዋርያ ስራ ብራብ ዘት ያለው ወርቅና ብር የለኝም፣ በጌታ በኢየሱስ ክርስቶስ ግን ያለኝን እሰጥሃለሁ፣ ተነሳና ተመላለስ አለው። እና ከብርና ከወርቅ በላይ በእውነት ወርቅና ብር የሆነን እግዚአብሔር ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እና ባህራን እግዚአብሔርን የሚያመልኩ ወላጆች አስካለ ማርያም ነካ ነካ ያትና አረፍ በላያት። ጓደኞች አረፍ በበል ወንበር ያሱ እንደሱ። አንድ ነገር ልንገራችሁ፣ ወደዚህ ተመልከቱላችሁ። ከቅዳሴ በኋላ አትሰሚ ውሻ አይሰሚ ቅዳሴ። ትልቅ ጸሎት ነው። ወደዚህ ሆኑላችሁ። አንዳንድ ጊዜ ቅዳሴ ላይ መሳ ባለፈው ሌላም ሰው እንደዚሁ ትብልያለሁ። መሸም አይከፋችሁ ማለት ሁላችሁም ማለት ቅር እንዳይላችሁ። ምክንያቱም ከዚህ ከአውደ ምረት የሚመጣውን ቃል እግዚአብሔር መስማት መታዘዝ ግድ ነው። ያው የሀገሩ አሜሪካ ችግር ነው። በብዙ ነገር ስለምንወጣበት ትንሹ ቅር ይለናል እና ቅር ካላችሁ እናንተ ትጎዳላችሁ። እኛ የምንነገራችሁ የእግዚአብሔርን ቃልና የእግዚአብሔርን ቃል ብቻ ነው። ሌላ የግላችንን ጥቅም አንናገርም። ስለዚህ ከቅዳሴ በኋላ፣ በቅዳሴ ላይም የግል ጸሎት አይሰለም ከቅዳሴ በፊት ነው። ምክንያቱም ቅዳሴ ማለት አረገ ጸሎቱ ከዚያ በኋላ ከቅዳሴው ጸሎት የኔ ይበልጣል እንደማለት ነው። ትምህርቱን ነው የምነግራችሁ። ስለዚህ ባህራን ወላጆቹ እግዚአብሔርን ያውቁ ነበረ፣ ያ ባይለጸጋ ግን እግዚአብሔርና ባህራንም እግዚአብሔር ያውቀ ነበረና በባህራን ላይ ተንኮል ሰራበት። ምን ሰራበት? ምን ሰራበት? ስንቶቹ በስንቶቹ ላይ ተንኮል ይሰራል? እንደ ጭርነት ቅዱስ ሚካኤል ከባህራን ጋር ነው። ቅዱስ ሚካኤል ከእናንተ ጋር ሚካኤል ከእናንተ ጋር ይሁን። ቅዱስ ሚካኤል ከእኛ ጋር ይሁን። የሞቱን ደብዳቤ ቀየርነት። ለባህል አብሮት ስለሆነ ሚካኤል እንደዚህ ነው፣ ይቀይራል። ዛሬም የስንቶቻችን የሞት ደብዳቤ ቀየር። እኛ እና ከማናውቀው ሰይጣን ከሸመቀው ሰይጣንና ደግሞ ሰይጣን ባለሟሎች አሉ። ሰይጣን እኮ ሰራተኞች አሉ። በጣም ታታሪ ሰራተኞች አሉ። እነሱ ሚካ ያሰፋራል እና ቅዱስ ሚካኤል የያዘ ግን ይሰወርለታል፣ ይለወጥለታል። ደብዳቤ ክርስቲ ያሳየኛል። ታዝዬ ነው አላሳይም። ታማ ይባራ አያችሁ፣ ምስጢር አልዘረገፈም የለም። አታሳይ ለማንም መንገድ ላይ ተብያለሁ። እሺ፣ አታሳየ እጅም ብቻ ከፍ አርገ ኋላ። ቅዱስ ሚካኤል አትግለጠው፣ ደብዳቤው በፖስታው እንደታሸገ እጅም ብቻ እንደዚህ አርጋለሁ። እፋንበት ቅዱስ ሚካኤል፣ እፍ በልባቸው ቅዱስ ሚካኤል እቲ በርግር ቅዱስ ሚካኤል እፍ ብሎቱን በእኛ ያለውን የተሸረበውን ክፉ የሰይጣንና የሰራዊቱ የሰራዊቱን ሸር ተንኮ ቅዱስ ሚካኤል ይሻርልን። በቅዱስ ሚካኤል ልብ ውስጥ የእግዚአብሔር ኃይል አለ። በቅዱስ ሚካኤል እስትንፋስ ውስጥ የእግዚአብሔር ስልጣን አለ። ሻርለት ለወጠለት እና ዳዊት ዳዊት ይህንን አይቶ ተመልክቶ ከዘመናት በፊት በምስጢር ረቆ የርቁን አቅርቦ የቅርቡን አውልቶ ምን አለ፣ ሶመትሬ የሆሙ ለጠቢባን ይመውቱ አለ። ጠቢባን በሞቱ ምን ጠቢባን ስታያቸው ይሞታሉ አለ። ጠቢባን ይሞታሉ፣ ይሞታሉ፣ ይሞታሉ እና ስታያቸው ይሞታሉ። ልብ የሌላቸውም እንዲሁ ይጠፋሉ ወይ ሀድጉ ለዋይድ ብሎ ገንዘባቸው ሀብታቸው ንብረታቸው ለባዕድ ይተዋሉ አለ። እሺ ሶበትሬሆኑ ለጠቢባ ይመጉቱ ጠቢባንን ባያቸው ጊዜ ይሞታሉ። ዛሬ እኛንም እግዚአብሔር ባየም ጊዜ እንሞታለን። እውነት አስብ አደል። እግዚአብሔር ደግሞ ዛሬ እኛን ባየ ጊዜ አንሞትም። እውነት አስብ፣ ደስ ይላል። እሺ፣ ቅድም እንሞታለን መልክት እኳ አንድ አይነት ነው። እግዚአብሔር ሲያየን እንሞታለን። እሺ፣ እንሞታለን። እግዚአብሔር ሲያየን አንሞትም፣ አንሞትም። እንዴት ነው ነገሩ? እሺ፣ አቤት ገልጸዋለች። ሁሉም በሱ እጅ ነው። ሞትም ሕይወትም በሱ እጅ ነው ያለው። እሺ፣ ጠቢባን ያላቸው ተንኮለኞችን ነው ምስጥ ታቃላች ምስጥ የማያውቅ የለም ማለት፣ እንደ ምስጥ የሆኑ ሰዎች አሉ፣ እንደ እባብ ካብረጋ የሚሄዱ ሰዎች አሉ። እነዚህ የሰይጣን ባለሙያዎች ማለት ነው። እነሱን ባያህል ጠቢባን አላቸው፣ ይሰማቸዋል። አንድም ጠቢባን አላቸው በተኮላቸው ይጠበባሉና ይራቀቃሉና እንዲህ ቀመር ይሠራሉ። እንዲህ አርገን እንዲህ አርገን እንዲህ አርገን እንዲህ ብናደርግ እዚህ ጋር ከቃሉ ጋር ናችሁላችሁ ነቀረሉ እንዲህ ብናረግ እዚህ ጉድጓድ ላይ እናስገባዋለን፣ እናስገባታለን፣ ማረ እናስነካለን ብለው በተኮራቸው ይራቀቃሉና ለጠቢባን ይመውቱ። በክፉ ስራቸው ሲራቀቁ ስታያቸው ግን ያክፉ ስራቸው አይጠቅማቸውም፣ እስከ ፍጻሜ አያቆያቸው ይሞታሉ። በዚያው በተያዙበት በክፉ ስራቸው ይሞታሉ። ወይ አድጉ ለባይድ ገንዘባቸውን አብዛቸው እነሱ ይሞታሉ። ለማያውቁት አሳልፎ ይሰጣሉ። ልብ የላቸውምና ይጠፋሉ። ልብ ከሌላቸው ጋር ተደምረን አብረን ሆነን እንዳንጠፋ እግዚአብሔር ይርዳል። አንድም ሰው በትሬ ወ ሙሉ ጠቢባን ይመውቱ አሁን የተመቸ ነው። ጠቢባን አላቸው። አሁን ደግሞ ጻድቃን ነው፣ ደጋጎቹን ሰዎች ነው። ጻድቃንን ባያቸው ጊዜ ይሞታሉ። ጠሊባን አላቸው ለበጎ ነገር ይሰማቸዋል። ከቃሉ ጋር ሁላችሁ ህፃናት እንቅስቃሴ ሲያደርጉ ወይም የሆነ ሰው ነገር ሲያደርጉ ወደዛ ወደ ቃሉ ነው ማየት። ስለዚህ ጻድቃንንም ሶለት ሊሆን በጠሊባን ይመቡታለ ጠሊባንን ባያቸው ጊዜ ይሞታሉ አለ። ጻድቃን አይሞቱም አይሞቱም። ይሞታሉ ሀጣንስ አይሞቱም። ልዩነቱ ምንድን ነው መሰላችሁ? ሞቱ ለሀጥ ጸዋክ የሀትያተኛ ሞት የከፋ ነው መባሉና ክቡር ሞቱ ለጻሪ በደ እግዚአብሔር የደጋግ ሰዎች ሞት የደግ ሰው ሞት በእግዚአብሔር ፊት የከበረ ነው መባሉ ነው። ባለፈውም ተነጋግርናል። መድኃኒት ይገድላል ያድናሉ። የሚገድልም መድኃኒት ይባላል የሚያድንም መድኃኒት ይባላል። ስለዚህ ሀጣን ይሞታሉ፣ በክፉ ስራቸው ተመራመሩ። ጸይባን አላቸው በክፉ ስራቸው ይጠበባሉ። አንድም ጻርቃንም ይሞታሉ፣ በደግ ስራቸው ይመራመራሉና መከማዊ ታብሎ አብዳን እንዳ አልበም ልብ የሌላቸው ቅዱሳን የዚህን ዓለም በመስራት በዚህን ዓለም በመስራት ቅዱስ ጳውሎስ እኔ ለክርስቶስ የሞትኩ ነኝ፣ ዓለም በሌፊት ምጉት ናት፣ እኔም በክርስቶስ ባለፊት ምጉት ነኝ እንዳለ ማለት ነው። ማለት የሞተ ምን ያደርጋል? ስራ ይሰራል? ይበላል? ይጠጣል? የሞተ ማለት በድን ነው ማለት መንቀሳቀስ መስራት ማሰብ አይችልም። እኔ በአለም ዘንድ ምውት ነኝ ማማለቱ የአለሙ የክፋቱ ኃጢአቱ ቀይነቱ ሁሉ እኔ እሱን ለመስማት በቃ ሞች አለፋል። መነኩሴ መንኮሰ ሞተ ይባላል። አ የድሮ መምረጋቸሁ መንኮሰ ሞተ የአሁኑም ደግሞ አላውቀው እና ስለዚህ እና ንኩስና እንግዲህ ጥሩ ነው ምንኩስና አባቶቻችን የእነ ተክለ ሃይማኖት ጥሩ ነው ለተሰጠው ሰው ጥሩ ነው ምንኩስና። ስለዚህ በአለም ፊት ምውት ነኝ አለ። ንጉሥ ነኝ አለ። በእውነት ቅዱሳን የሆኑ አባቶቻችንን መነኮሳትን ቅዱሳን የሆኑ ከዚህ አድርጋ ጉዛቸውን ያደረጉ አባቶቻችን ጳጳሳትን እግዚአብሔር ይጠብቅልን። ሌላውን እንትን የሚሻለን ቀና ቀናውን መያዝ ነው። ስለዚህ ቅዱሳን ለበጎ ነገር ይመራመራሉ። በዚህ ዓለም ያለውን ነገር በዚህ ዓለም ያለውን ነገር አያዩም፣ አያሸቱም፣ አይቀምሱም፣ አይሰሙም። የኃጢአትን በዚህ ዓለም ስንል ጽድቁን በጎውን ነገር ማለት አይደለም። ስለዚህ እነሱንም ወይ ባ ወይ አድጉ ለባይድ ብሎ ማለት በዚህ ዓለም ያለው ነገር ይተውታ ለም የመጨረሻ እንደ ምሳሌ ልንገራችሁና አልቋቸው። ትምርቴ ሁለት ቅዱሳን ሰዎች ናቸውና እንደው በዚህ ዓለም ያሉ ሰዎች ይጣላሉ። ምንድን ነው የሚጣሉት? ብለው አንደኛው አባት አንደኛው ጠየቁ። ይሰማቸዋል፣ ይሰማቸዋል። አላችሁ እሺ ይሉ ስላሉ ያላችሁማ አላችሁና ያው እንግዲህ ይገባኛል እኮ ዝናችሁ ነው የምትመጡት፣ ስለአድራችሁ ነው የምትመጡ፣ ስለዚያ ነው። ስለዚህ አንደኛው በገንዘብ ምክንያት ነው በገንዘብ ነው። አዎ እንዴት ነው በገንዘብ ማለት? ለምሳሌ ላሳይህ። ያው ገንዘብ የላችሁ ቅዱሳን ናቸው። ገዳው ና ያሉት ከዛ ድንጋዩ እንግዲህ ያደረጉና አንደኛው አባት ይኸውልህ፣ ለምሳሌ አሁን ይሄ አሁን ያነሳው ስለ ይዤዋለሁ በእጄ፣ ስለዚህ ስላያዝኩት የኔ ነው አለ። አሁን አንተ ደግሞ የኔ ነው ትለኛለህ። ያንተ ያልሆኑ የኔ ያዝኩት። እንዴት ታዲያ ምን ችግር አለው? እስኪ የኔ ነው አለ አሉኛኛው እኛው አባት ደግሞ ምን ድንጋይ ያዙት ማለት ነው። እሺ ያንተ ነው ብሎ ሰጥቷቸው ማለት ነው። አያቁማ እነሱ ነው። እንደዚህ አይነት ነገር አያችሁ ተረዳችሁኛል አይደል? እዚህ ዓለም ላይ ግን ምንድን ነው የራሳቸው ያሉት ድንጋይ እንዲህ የኔ ለኔ ነው በማለት ይጣላሉ አለ። እስቲ እንዴት ነው አሉ ያዙኝ ድንጋይ ያሉት እኛኛው። እንዴት ነው ሲሉ ለምሳሌ ኔ ይዣለሁ ይህን የኔ ነው ትላለህ። የኔ የሆነው እንዲህ ብለው ነው አሉ። እሺ የኔ ነው አሉ። እሺ ያንተ ነው ብሎ ሰጥቷቸው

የዚህ ዓለም ነገር የሆነውን ኃጢአቱን፣ ርኩሰቱን ትተን የዚህ ዓለም ያልሆነውን ደግሞ ቅዱስናውን፣ በጎ ነገሩን ገንዘብ አድርገን በሰማይ ዋጋ እንድናገኝ እግዚአብሔር ይርዳ። ባህራንን ይረዳ። ቅዱስ ሚካኤል ሁላችንንም በቃል ኪዳኑ በአማላጅነቱም ይረዳል። ቅዱስ ፈቃዱ ይሁንልን። ሁላችንም ለዝማሬ እንነሳ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። እሺ፣ ስልካችሁን አውጡት። አስጀመርከው። ልቤ በእግዚአብሔር ጸና ነው የምንለው። ልቤ በእግዚአብሔር ጸና

ለመንግስታት እና ለመኳንንት ለብጽ ወገን እና ቅዱስ ስለሚባል

ፋትፒኤም ከፋይትፒኤም እስከ ሰበንፒኤም በዙም በዙም ልጆች እናስተምራለን፣ በአካልም በዙም እናስተምራለን። ስለዚህ ለሌሎች ማስታወቂያውን አዳርሱ አዳሱ። ያልሰማችሁ ካላችሁም ይሄንን እንድትሳተፉ ነው። እግዚአብሔር ይከተላችሁ።